አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? በያላችሁበት ሰላማችሁ ይብዛ። ዛሬ ማርች አስራ ሰባት ወይም ረመዳን አስራ ሰባት ያለውን የወርቅ ዋጋ የሰኞን የቀን ውሎ የምነግራችሁ ይሆናል። ቪዲዮውን ላይክ እና ሸር እያደረጋችሁ እስከ መጨረሻ ተከታተሉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ማለት ነው ውዶቼ እዚህ ጋር የማሳያችሁ አራት ግራም የጆሮ ወርቅ ነው። ዛሬ ሾርት ቪዲዮ ላይ ዋጋውን ተሳስጄ ነው የለቀኩት። የሚገርማችሁ ማለት ነው፣ አይ ቅሌት። ቪዲዮውን ኮመንት አይቼ ሳዳምጣ የሰራሁትን ቪዲዮ የወርቅ ዋጋ 1440 ሪያል ነው። እኔ ግን የተናገርኩት ስንት ነው? 1140 ሪያል በስህተት ማለት ነው። እውነት በጣም ነው የገረመኝ እውነት ጾሞኛል ማለት ነው። እርቦኝ ነው ወይንስ ውሃ ጠምተኝ ነው እያልኩ ከራሴ ጋር እንትን እያልኩ ነበረ ማለት ነው። ወደ ሲሄ ራሴን እየወቀስኩኝ ነበረ። ይችን ወርቅ ደግሞ ባለፈ ትንሽዬ የዝች አይነት ነ ቪዲዮ ሰርቼ ነበረ። ብዙ ሰው ወዷታል። ስክሪንሾት ራሱ እያደረጉ ብዙ እህቶች ናቸው የላኩልኝ በዋትሳፕ። እና አንድ ህቴ ገዝታት ነው ይችን። ገመዷ እንደምታዋት ረጅም ናት። ማሻላ ተባረካላ በጣም ደስ የምትል ሁልጊዜም የምትለበስ ቀላል የሆነች የአንገት ወርቅ ናት። ውዶች የዛሬ የሰኞውን የቀኑ ውሎ እነግራችኋለሁኝ። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ ተከታተሉ። በሪያድ 1 ግራም 21 ካራት የባህሬን ወርቅ ሦስት መቶ አርባ ሪያል ነው ከደሪባ ውጭ ማለት ነው። ደሪባና መስነእያ ሳይጨመርበት ወርቅ ቤት ሄዳችሁ የደሪባና የመስንእያ ሲጨመርባችሁ ያው ዜድ ይህን ያህል ብለሽ አልነበረ ወይ፣ በዝህን ዋጋ ሸጡልን እንዳትሉ ማለት ነው። ምክንያቱም እኔ እየነገርኳችሁ ያለሁት የግራማን ሂሳብ ብቻ ነው። ያለ ደሪባ መግዛት ትችላላችሁ፣ ደረሰኝ ግን አይሰጣችሁም። ዋጋው ለምንድን ነው ብዙ ልጆች የምጠይቁኝ ይሄ ነው። ያለ ደሪባ ብንገዛ ምን ችግር አለው ትላላችሁ። ያለ ደሪባ ምንድን ነው? አንድ ወርቅ ስትገዙ ለእናንተ ገንዘቡ ይቀንስላችኋል። ለምሳሌ የአስር ሺህ ሪያል ወርቅ ብትገዢ አንድ ሺህ ሪያል ደሪባ ሊመጣብሽ ይችላል። ያ ከደሪባ ውጭ ከገዛሽ የአንድ ሺህ ሪያል ይቀነስልሻል ማለት ነው። አስበሽው። ስለዚህ እናንተ ማድረግ ያለባችሁ ምንድነው? ተጎታችሁ ከደሪባ ጋር ብትገዙ ብዬ ነው እኔ የምመክራችሁ። ደሪባ ያኔ ደረሰኝ ቢኖር ጥሩ ነው። ለምን ብዙ ጊዜ እንደ ደጋግሜ ነው ብዙ ልጆች ልሰለችሁ ትችላላችሁ፣ ደጋግሜ ስለምናገር ነገር ግን አዲስ ሰብስክራይብ እያደረጉ ለሚከታተሉ ልጆች መናገሪ ግድ ነው፣ ብዙ ጊዜ ማለት ነው። ደረሰኝ ዋና ነገር ነው። እኛ ገንዘቡን ፈርተን የደሪባ ሲታሰብብን ገንዘቡ ይበዛብናል ብለን ፈርተን ደረሰኝ ባንቀበል ቀበል የደሪባ ባና ሳስም ማለት ነው። መቼም እኮ ሁሉ ሰው አንድ አይደለም። አኅላቃችን ይለያያል። ምን አይነት ቤት ሰው ምን አይነት ሰዎች ጋር እንደምንሰራ አይታወቅም። ዛሬ ደህና ናቸው ያልናቸው ሰዎች ነገ ሊቀየሩብን ይችላሉ። በምን እናውቃለን? ዛሬ አሁን ሳሌ መዳም ሽላንቺ ና ጥሩ ታስባለች ልጆቿ ምናምን አይታወቅም። ስምንት አመት ሰራሽበት አስር አመት ሰራሽበት እናቴ ገልበጥ ካለ ገልበጥ ነው። በምን እንደሚገለበጡ አታውቁትም እና ይከብዳል። ሁሉ ሰው አንድ አይደለም። ብዙ መልካሞች አሉ፣ በዛው ልክ ደግሞ ብዙ መጥፎ ስላሉ ጠንቀቅ ማለቱ አይከፋም ማለት ነው እና ደረሰኝ ያዙ። ደረሰኝ ደግሞ ሲኖራችሁ ወርቃችሁ ጋር አብራችሁ አታስቀምጡ። ወዶች እየ ብዙ ጊዜ ነው የምነግራችሁ። ለየ ብቻ አስቀምጡ። ደረሰኙን እና ወርቁን አንድ ጋር አታስቀምጡ። ለምሳሌ ወርቁን ወስደው ወስዳብናል እንኳ ቢሉ ደረሰኙን አውጥታችሁ ማሳየት ትችላላችሁ። ነገር ግን ወርቁ ጋር ካስቀመጣችሁት አብረው ነው የሚወስዱት ማለት ነው። አብረው ከወሰዱት ደግሞ ደረሰኙን ሊጥሉባችሁ ይችላሉ። እና አላህ ከመጥፎቹ ይጠብቀን። የምላችሁ ነገር ይሄ ነው። በጂዳ 1 ግራም 21 ካራት የባህሪን ወርቅ 312 ሪያል ነው። አብሀ ላይ 1 ግራም 21 ካራት የባህሪን ወርቅ 307 ሪያል ነው። ከሚስ ላይ እንደዚሁ 1 ግራም 21 ካራት ጥርት ያለ የባህሪን ወርቅ 307 ሪያል ነው ማለት ነው። አሁንም እና ወዶችዬ በመዲናና በመካ አዲስ ነገር የለም። ጀዛን ላይ 1 ግራም 21 ከራት የባህሪ ወርቅ 308 ሪያል ነው። አዲስ ነገር ሲኖር እኔ ቪዲዮ እሰራለሁ። በየቀኑ ቪዲዮ ለእናንተ ለማቅረብ እሞክራለሁ ኢንሻአላህ። እናንተም ደግሞ እኔ ማበረታታታችሁን እንዳትረሱ። አሁንም ለምትሰጡኝ ኮመንት፣ ላይክ ለምታደርጉ ሰብስክራይብ እያደረጋችሁ እኔ ለማገዝ እኔ ለማበረታታት እንትን ያላችሁ የምትተጉ ልጆች የሆነ ቃላት የለኝም፣ እጅግ አድርጌ አመሰግናለሁኝ። ሞራል እየሰጣችሁ ነው። ወላ ክበሩልኝ፣ አላ ያክብሯችሁ ውዶች። እየጀዛኩም አላ ኸይር። በጣም ነው የማመሰግነው። እኔም እንዲሰራ ሞራል እየሰጣችሁ ነው። ለእናንተ የወርቅን ዋጋ አጣርቼ በደንብ ያለውን የቀን ውሎ እንዳቀርብ እያገዛችሁኝ ነው። እንሻ አላ አብሽሩ። አላ ይጠብቀን ሁላችሁ።